የሞት ፍርድ ብቻ በቂ አይደለም። እውነት ለመናገር ለእንደዚህን አይነት ቆሻሻ አውሬዎች የሞት ፍርድ ብቻ በቂ አይደለም። የአስራ አንድ ዓመት ልጅ በአሰቃቂ ሁኔታ ተደፍራ የገዛ እናቷ የባሏን ቆሻሻ ተግባር ለመሸፈን ስትል የዚችን የአንድ ፍሬ ልጅ ሮጣ ያልጠገበችን ሕፃን ልጅ ህይወት ማበላሸት የእውነት ምድሪቷ አትቀበላችሁ? እውነት የሞት ፍርድ ተፈርዶባችሁም ከሆነ በህይወትም የምትቆዩ ከሆነ በቀላሉ እንደዚህ በህይወት አትቆዩ፣ ትጠፋላችሁ። በጣም ነው የሚያሳፍረው፣ ቆሻሻ ተግባር ነው። ልጆቻችሁን ቴኬር ማድረግ የማትችሉ እናቶች፣ ልጆቻችሁን መያዝ የማትችሉ እናቶች፣ ልጆቻችሁ የእናንተን የግል ህይወታችሁን ተጋፍተዋችሁ ከሆነ ልጆቻችሁን ለአባት ለአባት ስጡ፣ ለአያታቸው ስጡ፣ ለዘመድ ስጡ የግል ህይወታችሁን ተጋፍተውባችሁ ከሆነ ይሄን ያህል የባል ሱስ ካለባችሁ ይሄን ያህል ልጆቻችሁን አስጥሎ የሚያበር የባል ፍቅር ካለባችሁ ልጆቻችሁን ለሚያሳድግ ሰው ስጡ። አሰላሙ አሌይኩም ወራህመቱላይ ወበረካቱ። ውድ የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች፣ ዛሬ በጣም በሚያሳፍር ነገር ነው ዛሬ የመጣሁት። በጣም በሚያናድድ በጣም ልብ በሚሰብር ነገር ነው የመጣሁት። እንግዲህ ሁላችሁም ትማሩበታላችሁ ይህን ቪዲዮ ስታዩ ሰብስክራይብ፣ ሼር፣ ላይክ ስታደረጉ ብዙ ልጆች ጋር ብዙ ሴቶች ጋር ይደርስና ብዙ ሰዎች ተጠቃሚ ይሆናሉ። እኔ ዛሬ ይዤላቸው የመጣሁት አይታችኋል፣ በዚህ ሰሞን ቲክቶክ ላይ ሲዛመድ ሲራሮጥ የነበረውን ቪዲዮ አይታችኋል። አንዲት እናት ልጇን የወለደቻትን ልጅ በጥርሷ በልታ አምጣ የወለደቻትን ልጅ አኝካ በልታ። ያሳፍራል፣ በጣም ያሳፍራል። እንግዲህ እዚች ጋር በፎቶ የምትመለከቷት የ11 ዓመት ህጻን ልጅ ገና ሮጣ ያልጠገበች ገና ወደፊት ብዙ ነገር የሚጠብቃት ህጻን ልጅ ገና ተጫውታ ያልጠገበች ህጻን ልጅ የምትመለከቷት የ11 ዓመት ልጅ ናት። እናቷና አባቷ ይፋታሉ፣ ይለያያሉ። ኬዙ ምንም ይሁን ምንም አያገባኝም፣ ግን እናቷና አባቷ ተለያይተዋል። እናቷና አባቷ ሲለያዩ ህፃኗ ልጅ እቺ የምታዩት 11 አመት ልጅ እናቷን ተከትላ ትሄዳለች። እናቷን መርጣ እናቷ ተከትላ ትሄዳለች። ከእናቷ ጋር እየኖረች እየኖረች እያለ እናትዮ አንድ ወጠምሻ ታገባለች። ወጠምሻ ገዳይ የሆነ ሰውዬ አይታችሁታል። እዚች ጋ በፎቶ የምትመለከቱት ይሄ ገዳይ ደፋሪ የገዛ ልጆቹን ወልዶ እንኳን ከመድፈር ወደ ኋላ ማይመለስ ይሄን ሰውዬ ታገባለች። አግብታችን ልጅ እየተማረች ህጻኗ ልጅ ስትኖር ስትኖር ከእናቷ ጋር የሆነ ቀን ይሄ ሰውዬ በአሰቃቂ ሁኔታ የመድፈር ጥቃት ያደርስባታል። ሲያደርስባት እናትም ይሄንን ነገር ታውቃለች፣ እንጀራ አባቷም ያውቃል። የሰራውን ስራ መችስ አይክድም። ከዛን ምን ያደርጋሉ? እቺ ልጅ ከቤት እንዳትወጣ አደረጉ። ከተደፈረችበት ጊዜ አንስቶ የአሰቃቂ ጉዳት ከደረሰባት ቀን አንስቶ ከቤት እንዳትወጣ ጎረቤት እንዳትሄድ ትምህርት ቤት እንዳትሄድ ከማንም ሰው እንዳትገናኝ በር ዘግተው ለወራቶች አፍነው አስቀምጧት። በር ዘግተው ይህች ልጅ ህክምና እንዳታገኝ እንዳትታከም ለወራቶች አፍነው በአሰቃቂ ሁኔታ የሰው ልጅ የ11 ዓመት ልጅ አይደለም እኮ እራሱን የሚያቅል አቅማዳ የደረሰ ልጅ እራሱ እኮ። በእንደዚህን አይነት መልኩ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ለወራቶች ቤት ውስጥ አፍነው አሽገው አስቀምጠዋት፣ ምንም መፍትሄ ሲያጡ ምንም እችን ልጅ የሚያደርጓት ነገር ሲያጡ፣ እችን ልጅ ከለቀቋት ትናገራለች፣ እነዚህ ሰዎች መቀመቅ እንደሚገቡ ታውቃለች፣ ያውቃሉ። ሁለቱ የወሰዱት አማራጭ ምንድን ነው? እችን ልጅ በአሰቃቂ ሁኔታ አንቀው ገለው እቺ ምን ፀሐይ እንኳን መቋቋም ብርድ እንኳን መቋቋም የማትችልን ህፃን በአሰቃቂ ሁኔታ ከገደሏት በኋላ ምን ያደርጋሉ? እናትም የእንጀራ አባት ነው እንግዲህ እየነገርኳቸው ያለሁት። እች ልጅ አፏን መርዝ ይቀቧታል፣ እንግዲህ ከትክክለኛ ሰው የደረሰኝን መረጃ ነው የምነግራቸው። አፏን መርዝ ይቀቧታል። አፏን መርዝ ቀብተው እየተወሰዷታል ሆስፒታል፣ ወሰዷት እናንተ ጋር ሆስፒታል እናድርሳት ብለን ነው እንጂ መርዝ ጠጥታ ነው የሞተችው ብለው ይላሉ። ዛሬ ቴክኖሎጂ የሰለጠነበት ዘመን ነው። ምርመራ ይደረጋል። ያን ያህል ፋራ ናቸው ማለት ነው። ምርመራ ይደረጋል። እች ልጅ ሆስፒታል ሙሉ አፏን እስከ ጉሩሩዋ ድረስ ነው የቀቧት። ምችስ ኬዙ በምን እንደሞተች ምርመራ ላይ ይወጣል፣ ይታወቃል። ዶክተሮች በዛን ሰዓት መርምረው አሳወቁ፣ ለዛው ላለ ፍርድ ቤት፣ ፖሊስ ጣቢያ አመለከቱ በዚህ እንዳልሞተች በቃ ሁሉ ነገር ጉዳዩ ተጣርቶ በሰዎቹ እጅ እንደሞተች፣ ሰው እንደዚህ እንዳደረ እነሱ እንዲዳደረጉ ራሳቸው አመኑ። መጨረሻ ላይ አሁን የእውነት የእውነት ኢትዮጵያ ላይ የሞት ፍርድ መጥቶ ከሆነ የእውነት የእውነት ኢትዮጵያ ላይ የሞት ፍርድ ተፈርዶ ከሆነ በእነዚህ ሰዎች ላይ አምላክስ መሬት ወርዷል፣ ፍርዱንም ሰጥቷል። ምክንያቱም ከዚህ በፊት በጣም ብዙ የተደፈሩ ህጻናቶች አሉ። ለሶስት ቀንና ለሳምንት ተጮሆላቸው ዝም የተባሉ ህጻናቶች፣ ለአንድ ወር ተጮሆላቸው ዝም የተባሉ ህጻናቶች ሴቶች። ስለዚህ ይሄ ፍርድ አሁን ኢትዮጵያ ላይ ኖሮ ከሆነ የእውነት አምላክ ፍርዱን ሰጥቷል። እናቶች ልጆቻችሁን ቴክ ኬር ማድረግ ያልቻላችሁ እናቶች ልጆቻችሁ መንከባከብ፣ ወንድም ልጅ ይኖራችሁ ሴትም ልጅ ይኑራችሁ ይሄን ያህል የባል ሱስ እንደዚህ አብሮ የሚያስነሳችሁ ከሆነ ልጁን ለአባትዬው አስረክቡ። ልጅቱን ለአያታ ለአያቶቿ አስረክቡ። ለዘመድ አስረክቡ። አታኑሩ እንደው አኑራችሁ ይባል እንደው ከዚያ አውሬ ጋር ልጅሽን ከገደልሽለት ሰው ጋር ልጅሽን እንድጠፋ ካደረግሽለት ሰው ጋር እንዴት ነው የምትኖሪው? ይህ እኮ ነይ አንቺ እሱ ራሱ ቢወልድ ካንቺ የራሱን ልጅ እኮ መልሶ የሚደፈራ አህያ ደደብ ነው እኮ። እንስሳ እኮ ሰው ይመርጣል። እንስሳ እኮ ጾታ ይመርጣል። በጣም ነው የሚያሳፍረው ይሄ ነገር። ከዚህ በፊት ተብሎ ተወርቶ ኡ ተባለ፣ ለሦስት ቀን ዝም ተባለ። እንደዚህም ሕፃን ታውቃላችሁ፣ ሕፃን ፊቨን እንደዚህ ሆና ተጮኸ፣ ተጮኸ፣ ዝም ተባለ። ይሄ ደግሞ ለየት የሚያደርገው ምንድነው? በገዛ እናቷ። እችማ እናት ልትሆን አትችልም ወይ ከሐኪም ቤት ሰርቃ ነው ያሳደገቻት። ከመንገድ ላይ እንኳን ያነሳችሁትን ሕፃን እኮ እንደ ራሳችሁ ልጅ እኮ ነው የሆነ የሚሰማችሁ ስሜት አለ እኮ እናት ስትሆኑ። በገዛ በወለደቻት ልጇ እንደዚህ ያሳፍራል፣ ያሳፍራል። እንዴት የእውነት እኔ እኔ እንጃ እኔ የምለው ነገር የለኝም። ብዙ እናቶች ብዙ ታሪክ ላይ ሰምታችኋል። ብዙ እናቶች ሲንግል ማም ሆነው ባል ያገባሉ፣ ልጆች አላቸው። ለባላቸው ሲሉ የልጆቻቸውን ህይወት መስዋዕት ያደረጉ ብዙ እናቶች አሉ። ታሳፍራላችሁ። ከማህፀናችሁ ተፈልቅቆ የወጣውን ልጅ የወለዳችሁትን ልጅ ከእምብርታችሁ ተለያይቶ የወጣውን ልጅ አሳልፋችሁ በማንም በማይረባ ወጠጤ የምትተኩ የምትለውጡ ከሆነ ለዛውም ምንም እኔ እኔ መናገር ላይ ያስጠላኛል፣ ያስጠላኛል መናገሩ ራሱ ለመናገር ራሱ የሚሰቀጥጥ የሚደብር ነገር ነው። ቃል ለማውጣት ራሱ የሚደብር ያሳፍራል። የዚህን ያህል ነው። የቆሸሽ ነው የእውነት ይህን ቪዲዮ ሼር አድርጉት፣ ብዙ እናቶች ይማሩበት። ለማግባት አስበሻል፣ ልጆችሽን ለሚያሳድግ ሰው ስጪ፣ ለባለቤቱ ለአባት ይመልሽ። ብዙ ልጆች አይታቸዋል፣ እንደዚህ ልጆቻቸውን ይዘው ሲንግልማም ሆነው የሚኖሩ እናቶች ያገባሉ። ለዛ ሰውዬ ብለው ልጆቻቸውን መሰዋት ያደርጋሉ። የብዙ ሴት ልጆች ሕይወት ተበላሽቷል። የብዙ ሴት አባትም እንደዚሁ የእውነት የወለዳችሁትን ልጅ የማሳደግ አቅም ከሌላችሁ ለሚያሳድግ ሰው ስጡ ነው የምለው። እኔ ምንም ከዚህ በላይ የምናገረው የለኝ። በጣም የሚቀፍ ነገር ለመናገር ራሱ እንዲህ አውጥታችሁ ለመናገር ራሱ የሚያሳፍር ነገር ነው። የእውነት ይህን ቪዲዮ ሼር አሉት። ብዙ ሴቶች እየዩት፣ ብዙ ሴቶች ይማሩበት፣ ትምህርት ይውሰዱበት። የእውነት እኔ አፍሬያለሁ። እና በያላችሁ በሰላማችሁ ይብዛ። እንግዲህ ቅርታ አድርጉልኝ በጣም ስለተሰባኝ ነው እኔ በዚህ ጉዳይ ላይ የመጣሁት። ቅርታ አድርጉልኝ። በጣም መልካም ጊዜ ይሁንላችሁ።